ነቢያችን ሰለላሁ አለይሂ ወሰለም መሀልና በነቢዩላህ ኢሳ አለይሂ ሰላም መካከል አንድ ልዩነት ይታየኛል እኔ እሱ ምንድነው ካል የሰው ልጅ ሁሉ ሟች ነው እና ደግሞ ነቢዩላህ ኢሳ እስካሁን ድረስ በህይወት ያሉበት ምክንያት ምንድን ነው ለምንድን ነው እነሱ ብቻ ተለይተው በህይወት ሊኖሩት የቻሉት እስካሁን ጥያቄ እሱ ነው ምስሊም ነው አይደል አዎ በቅርቡ ነው ሻዲያ ያዝኩት ስድስት ወር ምናምን ሆነ? እሺ ነብዩ ሰለላሁ ዐለይሂ ወሰለም እንዲሁም የቀደሙት ነብያት ሁሉ አርፈዋል ወይ? አበው አርፈዋል። ማን ሲቀር? ኢሳ ዐለይሂ ሰላም ሲቀር። እርሱና አምላካችን አላህ ሱብሐነሁ ወተዓላ በጠላቶቹ እንዲገደል እንዲሰቀር አልፈቀደ ወሰደ። ለምን እንደነሱ ከተባለ አንደኛ ኢሳ ዐለይሂ ሰላም ሞቱ እንደማይቀር አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግሯል።

ስለዚህ በቁርአንም በሐዲትም ላይ ወደፊት መከን በሚሞት ተገልጿል። ሌላ ነገር ምንድነው? ነብያቶች የሞታቸው ጊዜ በሚመጣ ጊዜ አላህ ሱብሓነሁ ወተዓላ በህይወት የመቆየት እድል ይሰጣቸዋል። ለምሳሌ ወልሰም ሐዲስ ተናገሩ። አንድም ነብይ ይፈም ጊዜው በደረሰ ጊዜ አላህ የሚያስመርጠው ቢሆን እንጂ አይደል

ወይንም ደግሞ ወደሱ እሱ መሸጋገር እኔም ደግሞ እዚህ ዓለም ላይ በቃኝ መሸጋገር እፈልጋለሁ እሱን መርጫለሁ እሞታለሁ ብለው ትንቢት ነገሯቸው። ከዚያ በኋላ ነቢያችን ሰለ ላ ሰለም ጊዜ ሄዱ። በቃ ሁሉ ሄድ ነው እያሉ ነው ሁላ የሚሞቱበትን ጊዜ ወቁ ነበረ። ቸል ልጃቸው ወደ ፋጢማ ወደ ቤት ወደ አይሻ ቤት ወደ ነብ መጨረሻ ጊዜ ከመጣች በኋላ ና ያሏት እና ሚስጥር ነገሯት። ከዚያ አለቀሰች ፋጢማ። እና ያሏት ድጋሜ አሁንም ነገሯት ሚስጥር። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ሲነግሯት አሁን ጊዜ ሳቀች። አይሻ ተደነቀች። በዚህ ጊዜ ምን ነበር መጀመሪያ ጠርተውሽ ሲነግሮች ጊዜ አለቀሽ፣ ድጋሜ እንደገና ጠርተው ሲነግሮች ሳቅሽ፣ ልትነግሪት ትችያለሽ ያለች። አሁን ነግርሻለሁ ያለቻ። መጀመሪያ ላይ ጠርተውኝ ሚስጥር ሲነግሩኝ ጊዜ ያለቀስኩት ልጄ አሁን ልሞት ነው ብለው ስለነገሩኝ ነው። ለታቻለ ከታይ ደግሞ ነይ ብለው የነገሩ ልጄ አታልቅሽ፣ አብሽሪ ከቤተሰቦቼ ቀድመሽ ወጀ መራ መተከታይ የምትሞች አንቺ ነሽ፣ ይሄ ሲነግሩ ጊዜ ሳኩኝ ብላ ተናገረች። ተመልከቱ፣ ትንቢት ነው። አንድ ነብይ፣ የነብይነቱ ማረጋገጫ ትንቢትን ተናገሩ። በተነገረበት መሰረት ከተፈጸመ የነብይነቱ እውነተኛነት ማረጋገጫ ነው። የተናገረው ትንቢት ደግሞ ባለበት መሰረት ካልተፈጸመ ሐሰተኛ ነው። ይሄ የነብይነት ማረጋገጫ ሚዛን ነው። እንዳሉትም ነብይ ሰለላሁ ዐለይሂ ወሰለም ትንቢት ተፈጸመ አሁን ሞታለሁ ይሄ ብለው ነብይ ሰለላሁ ዐለይሂ ወሰለም በቅርብ ነግረዋት ነበር ወዲያው ነብይ ሰለላሁ ዐለይሂ ወሰለም ሞቱ በቃ ልሄድ ነው አላት ማነው አሁን ልሞት ነው ብለ ሊሞት የሚችል እዚህ አለም ላይ ማንም የለም የወደፊቱን ተናግሮ የሚፈጸምለት ነብይ ብቻ ያ ነው ሌላኛው ምንድን ነው? ከማንም ከቤተሰቦች ቀድመሽ አንቺ ነሽ የምትከተኝ፣ ሌላ ማንም ሰው አይደለም ማለት እንዳሉት ነ ተፈጸመ። ከአምስት ወር ከምናምን በኋላ ወደ ስድስት ወር አካባቢ ከስዋ በኋላ የመጀመሪያ ከቤተሰባቸው የሄዳቸው እርሷ ናቸው። ስለዚህ ነቢ ስ ላ ሰለም አላህ አስመርጦኛል በዚህ ዓለም ላይ ተሰለ መቆየትንና ወይም መሸጋገርን፣ እኔ ግን መሸጋገርን መርጫ ለን ብለው ቃል በቃል ተናግረዋል። መቆየትን ይችሉ ነበር ቢፈልግ ነው። እሺ መሲሁ መቅረቱ ለምን ተፈለገ ከተባለ እርሱ ከደጃል ጋር የተያያዘ ነገር ስላለው አንደኛ እሱ ነው። እንዲሁም ደግሞ ብቸኛው የተመለከው ከነቢያት እርሱ ብቻ ስለሆነ አብርሃም ተመልኳል አልተመለከም? በህዝቦቹ ኢስሐቅ ተመልኳል ወይ አልተመለከም? ያዕቆብ ተመልኳል አልተመለከም? ማነው ብቸኛው የተመለከው ከነቢያት? መሲሁ ኢሳ አለይሂ ሰላም። ይሄን ነገር ለተከታዮቹ እውነቱን ይገልጽ ዘንድ መቅረት ስለነበረበት አላህ ስብሃነ ተዓላ አስቀርቧል። አንደኛ ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም የዘመኑ ፍጻሜ ከመደረሱ በፊት መሲሁ ይወርዳል፣ መስቀልንም ይሰብራሉ አሉ። በምንድን ነው የሚሰብረው ከተባለ መጀመሪያ በትምህርቱ ነው የሚሰብረው። እውነተኛውን መንገድ ይገልጽላቸዋል። እኔ አምላክ አይደለሁም የአምላክ አምላክ ልጅም አይደለሁም እኔ የአምላክ መለእክተኛና ነብይ ነኝ ብሎ ይሄን እውነታ ይነግራቸዋል። በጠላቶቼም አልተሸነፍኩም የዛኔ አልተገደልኩም አልተሰቀልኩም አምላክ ያላህ በክብር አንስቶኛል ይላቸዋል። የዛኔ ምድር ሰዎች ያምናሉ ወይ ይቀበላሉ ወይ? አዎ ይሄን ቁርአን ይናገራል። ማንም ምድር ላይ አይሁድ ወይንም ክርስቲያን አይኖርም የዚያኔ በመሲሁ እውነተኛነት የሚያምኑ ቢሆን እንጂ ይላል። የዛኔ እርሱ በሚናገረ ሁሉ ያምናሉ። ወታቸዋ ጠላቶች ሁሉ የበታቸው ይሆናሉ። የዛኔ አምላክ አላህ ስብሐን ወተዓላ ለመሲሁ ይህን ሊያደርግለት ቃል ገብቷል። ከዚያ በኋላ የምድር ሰዎች ሁሉ እንዲያምኑ ያደርጋል። ወላ የበቃ ፊ ዘማን ይህ ለልኢስላም አሉ ነብ ስ ስለም በመሲሁ ዘመን ኢስላም እንጂ ሌላ ማንም አይቀርም። የምድር ሰዎች ሁሉ ለአንዱ አምላክ ለአላህ እንዲገዙ ካደረገ በኋላ እርሱም የዛኔ ይሞታል። ዒሳ ዐለይሂ ሰላም። ለማንኛውም ይሄ ነው። ሌላኛው ነገር ከደጃል ጋር የተያያዘው ደጃል ማን ነው? ደጃል ማን ነው? አይሁዲዎች መሲሁ ይመጣል እናል ብለው መጽሐፋቸው ላይ እስካሁን ድረስ ይጠብቃሉ። ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ነገር ሲናገሩ ምናሉ? እስከ ዘመኑ ፍጻሜ ድረስ መሲሁ ይመጣል ብለው አይሁዶች መጠበቃቸውን ይቀጥላሉ አሉ። ነገር ግን እውነተኛው መሲህ መጥቶላቸው ክደውታል፣ አስተባብለውታል። ማንነው እውነተኛው መሲህ ከተባለ የማርያም ልጅ ዒሳ ዓለይሂ ሰላም ነው ይሉታቸዋል። እርሱ ነው እርሱን ክደውታል። አሁንም ጥበቃቸው እስከ መቼ ይቆያላሉ? እስከ ዘመኑ ፍጻሜ ድረስ ይቆያላሉ። የዛኔም ሐሰተኛው መሲህ ይነሳላሉ። ሐሰተኛው መሲህ ሲነሳ ጊዜ መሲሁ ደጃል ማለት ሐሰተኛው መሲህ ማለት ነው

ሐሰተኛውን አልመሲህ ለምድር የተቀበሉት ሚዛናቸው ምን ስለነበር ነው ከተባለ እነዚያ አይሁዲዎች በመጽሐፋቸው ላይ የለመዷቸው መሲሆች ተብለው መጽሐፍ ቅዱስ ላይ በርካታ መሲህ አለ። እንደነ ሙሴ፣ እንደ ዳዊት፣ እንደነ ሰለሞን የነብይነት ማዕረግ ብቻ ሳይሆን የአምላክን ቃል ማስተማር ብቻ ሳይሆን በምድር ላይ የበላይነትን ያጎናጽፏቸው ነበረ። ታዲያ መሲሁን የጠበቁት እነሱ ልክ እንደቀደሙት በሮማውያኖች ላይ አሸንፎ ድል አድርጎ የበላይነትን በምድር ላይ የሚያጎናጽፏቸውን ምድራዊ መንግስት ነበር የፈለጉት። በእውነተኛው መጽሔ ማርያም ልጅ ደግሞ እንደዛ ነበር። ስለ ምድራዊ መንግስት አያወራቸው ነበር። ይሄ አይጠቅም የሚላቸው ነበር። የሚያወራቸው ይልቁንስ ስለ ሰማያዊ መንግስት ነበር። ገብታቸዋል አሩ ስለዚህ እርሱ ሳይቀበሉት ቀሩ። ተአምር ቢያሳያቸው እኔ ከአምላክ የተላኩ ላይ ቢላቸው ወዳ ቢላቸው ወይ ይሄ ተአምር ሀሰተኛ ነው ብለው ተናገሩት። ድግምት ነው አሉት። አንተም ሀሰተኛ ነህ፣ ከአምላክ ዘንድ አይደለም አሉት። ያቸው አይደለም

ከዚያም በኋላ ሀሰተኛው መሲህ ሲመጣ ይቀበላሉ። ለምን? ምክንያቱም የሀሰተኛው መሲህ በምድር ላይ የበላይነትን ለተወሰነች ጊዜ ያጎናጽፋቸዋል። አያቸው አለ ሲመጣ ጊዜ እኔ እዚህ አለም ገዢ ነኝ ብሎ ይነግራቸዋል። እኔ ያ መሲህ ነኝ ብሎ ይነግራቸዋል። በእውነተኛው መሲህ ስም ይመጣል። ለተወሰነም ጊዜ አይሁዶች ይቀበሉትና ይከተሉታል። አሉ ነብ ስ በምድር ላይ የበላይነትን የሚያጎናጽፈን መሲህ በቃ ይሄ ቃል የተገባልን ራሱ ነው ይላሉ የዛኔ የበላይ አገኘ የበላይነትን ተጎናጸፍን ብለው ምድርን ከእርሱ ጋር እያሰሱ እያሉ አሉ፣ ነቢዩ ሰለላሁ ዐለይሂ ወሰለም ትንቢቱን ሲናገሩ። እውነተኛውን መሲህ አምላክ አላህ የዛኔ ሊያወርደው ይገባል አሉ። ያወርደዋል። ከሰማይ ዝም ብሎ አይወርድም። መሲሁ የማርያም ልጅ ኢሳ ዓለይሂ ሰላም በመላእክት ታጅቦ ይወርዳል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወዲያውም እንደወረደ ወዴት ይሄዳል? ወደ ኢየሩሳሌም ቀጥታ ይሄዳል። ወደ ቤቱል መቅዲስ ወይም ቤተመቅደስ ፍልስጤም ላይ የሚገኘው

ከዚያም ኢሳ ምን ይላችኋል አሉ። ነብዩ ሰለላሁ ዐለይሂ ወሰለም ኢንሃ ኡቂመት ለኩም እህ ሶላት ለእናንተ ና ቃም የተደረገው እናንተ ናቸው የምታሰግዱት ይላችኋል። ከዚያ በኋላ ጊዜው ያለው መሪ መህዲ ያሰግዳል። ለመጀመሪያ ጊዜ ነብይን ያሰገደች ትውልድ ነች እች ትውልድ። ነብይ ነበር ሁሌ በየ ዘመናቱ የሚመራው ትውልዱ። ነገር ግን የዛኔ ከእናንተ ትመራላችሁ። ይሄ ለእናንተም ክብር ነው ነብይን ማሰገዳችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ከዚያ በኋላ ዒሳ ከሰገደ በኋላ ቀጥታ ስራው ምንድን ነው? ያን ሐሰተኛውን መሲህ ፍለጋ ገብታችኋል አይደል? ሐሰተኛውን መሲህ ቀጥታ ያገኘዋል፣ ይገድለዋል። አያችሁ፣ ዒሳ አንደኛው እንዲቀር የተፈለገበት ዓላማ ይሄ ነው። እነዚህ አይሁዶዎች እውነተኛውን መሲህ ክደውታልና ያን ሐሰተኛውን መሲህ በሚመጣ ጊዜ የኛ ቃል የተገባው ይሄ ነው ብለው ሲቀበሉ የዛን ይሄን ሐሰተኛውን መሲህ ማጥፋት ያለበት ማን ነው? ኢብራሂም ቢሆን ጥበቡ ያስኪሄዳል ላይ አያስኪሄደም። ምክንያቱም ከኢብራሂም ከመሲሁ ጋር የሚያዝ ነገር አይደለም። እና ሙሳ ቢሆን ያስኪሄዳሉ አያስኪሄደም። ዳዊት ቢሆን ያስኪሄዳሉ አያስኪሄደም። ብሮቸላለ ያ የተካደው መሲህ እውነተኛው መሲህ መጥቶ ሐሰተኛውን መሲህ አይሁዶዎች ቃል የተገባለን ብለው የተቀበሉትን ሊገደል የሚገባው ያ ራሱ ነው። እና እሱን አላህ በህይወት ማስቀረት ስለነበረበት ለዚህ ነው ያስቀረው አንደኛ ሁለተኛ ከነቢያት ሁሉ ብቸኛ የተመለከው እርሱ ስለሆነ ለተከታዮቹ ለተሳሳቱ ሰዎች እውነቱን ሊገልጽላቸው ዘንድ ይወርድና እኔ አምልኩኝ አላልኳቸውም ብሎ ይህን ነገር ያስተምራቸዋል። ይልቁንስ የእኔንም የእናንተንም አንዱን አምላክ አምልኩ ብሎ ሊያስተምራቸው ይገባልና ህዝብን ሁሉ ለአንዱ አምላክ እንዲገዙ ያደርጋል። የዛን የመሲሁ ሐሰተኛውን መሲህ ይገድለዋል። እውነተኛው መሲህ ሐሰተኛውን መሲህ እንዴት እንደሚገድለው ነቢዩ ሰለላሁ ዓለይሂ ወሰለም ትንቢቱን ሁሉ ተናግረዋል።

ውሃ ውስጥ ጨው በሚጨምር ጊዜ እንደሚቀልጥ እንደሚሟሟ ሁሉ ሀሰተኛውም መሲህ የዛኔ ይሟሟ ሊቀልጣሉ አያቸው። መሲሁ የዛኔ ተሰቶት የሚመጣው ተአምራቶች አሉ። የዛኔ ከመጀመሪያ ካልነበሩ ተአምራቶች መካከል ምንድን ነው ከተባለ፣ ጠላትን በአይኑ ብቻ አይቶ የማቅለጥን ተአምር ይሰጣል። ማንኛውም ሰው መሲሁን ቀርቦ ጠላቱ አይደፍረው፣ ይህን አላህ አያደርግም። የዛን ጊዜ ብቻ ሳይሆን ጥበቃ የሚያደርግለት በዛኔ ባለፈበት ጊዜ ወደፊትም ኃይለኛ ጥበቃ ያደርግለታል በተለየ መልኩ። ምክንያቱም ይበልጥ ጠላቶች የሚገኘት የዛኔ ነው። ሀሰተኛው መሲህና ተከታዮች መሲሁ ምናለው የዛኔ ሲመጣ ጊዜ ከሚሰጠው ተአምር መካከል አይቶ በአይኑ ብቻ ጠላትን የማቅለጥ ባህሪ አለው። ያ ብቻ አይደለም። ትንፋሹ ራሱ ነቢያችን ስለ ላ ስለም የመሲሁ ትንፋሽ እስከ መቶ እርምጃ ድረስ ይጓዛል አሉ። የእኛ ትንፋሽ አንድ ትንፋሽ አንድ መስመር ምጣት ትጓዝ ነው ስንዝር ብትል እ የመሲህ ደግሞ ከዚያ በላይ ይጓዛል። ጠላትም ከእርሱ መቶ እርምጃ ሊቀርቡት አይችሉም። በትንፋሽ ብቻ ያቀልጣችኋል ተናግረዋል። ይሄን ተአምር ይዘው ይመጣል። ገተቻለ የዛኔ ነቢዩ ስ ላ ስለም ምናሉ ሀሰተኛውን መሲ እውነተኛውን መሲ በሚያይ ጊዜ ልክ ውሃ ውስጥ እንደሚገባ ጨው እንደሚቀልጥ እርሱ የሚቀልጣ አላ ከዚያም ይሸሻል። እንደሚቀልጥ ሲያቀው ይሸሻል ደጃ

ያስተምራል ማለት ነው። አላህ ባዘዘውና ነብ ስ ላ ለም ባስተማሮ ትምህርት መሰረት አድርጎ በዚያ ላይ ከሚገኙ ትምህርቶች መካከል እንዳልተገደለ እንዳልተሰቀለ፣ እርሱ አምላክና የአምላክ ልጅ እንዳልሆነ፣ ይልቁንስ እርሱ የአምላክ መልክተኛና ነብይ እንደሆነ ይሄን ነገር ያስተምራቸዋል። ትውልድ ሁሉ የዛኔ ያምና ላሉ ነብስ ላ ለም አላህም በቁራን ላይ ተናገረ። ሁሉም አማኝ ይሆናል የምድር ሰው ወይም ሚን አህል ልኪታብ ላ ለዩሚን ነቢይ ቀብል ሞት ከመጽሐፉ ባለቤቶች ወይም ከአይሁድና ክርስቲያን የዛኔ አንድም የሚኖር ሰው የለም እርሱ መሲሁ ከመሞቱ በፊት የሚያምኑ ቢሆን እንጂ አሉ። ሁሉም ከመነ በኋላ ምን ይሆናል? ፈየክሲሩ ሶሊፍ ነቢያቶች ልክ ጣዖታትን ሲሰብሩ እንደነበረ ለአንዱ አምላክ ሰው እንዲገዛ ካደረጉ በኋላ ከዛሊክ ልመሲሕ መሲሁም ልክ እንዲሁ በእርሱ ላይ ለዘመናት የተዋሸበትን ነገር ተሰቅሏል፣ ተገድሏል ብለው እንደ አርማ ተደርጎ የተያዘውን መስቀልን ይሰብረዋል። መሲሁ ሰው ሚያምና የዛን የሲያምኑ ጊዜ ምንም መንገድ አይኖርም። እነዚህም በእርሱ ስም የተዋሹ ነገራቶች ሁሉ ይሰብራቸዋል ማለት ነው።